የኔም በዚህ ግባት እንግዲህ አንድ ምግብ ነው እንግዲህ መጨረሻ ታየት ይሆናል። ዳኛ አለ። ዝም ለመስራት ብቻ ሳይሆን ዳኛ አለ። ያሸነፈ ሽልማት፣ የተሸነፈ ደግሞ ቅጣት ይኖረዋል። ስለዚህ ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችን በፊት ወደ መክተፍ ሳንገባ

እና ውጤት ምን ይመስላል ያላችሁ የተጨነቃችሁ ነበር አይደል? መጀመሪያ ተሰርቷል። ወደ ዳኛ በጣም ከወደደችው ቀጣይ አሰራሩን

ነእንግዲህ እሱ ይታየው የለሚ ምግብ ነው። እዚህ ጋታየው ደግሞ አገርኛው የሙለር ምግብ ነው። አስተያየት መስጠት ትችላለች። ገብቶሻል። ፓስታ እና እንጀራ በይነት ሲሆን አሁን ብሶ ፓስታውን ይወድ ይችላል። ይህን የሰራሁት ይህን ስለምወድ ነው። እንጀራ ብሽሮ በተለይ ከአትክልት ጋር በጣም ስለምወድ ነው። ገብቶሻል። አሁን ግን ትልቁ ዳኝነት ጣም እና ምናምን ነገር ላይ ነው ማለት ነው።

ይሄ ፓስታው መስተመር አልነበረበትም። የአውነትም ነገር እናገራለሁ። ያው ዞሮ ባለ ሁሉ ነገር አለ የሚጠብቀው ሁለት ልጅ እስክምትወልድ ወይ አስተማረች ወይ ጨርስ መናገር ያ

የዛሬ ቪዲዮ እንደሚመቻችሁ ተስፋ እናደርጋለን። እኛ በጣም የወደድነው ነው፣ በጣም የተዝናና ነው፣ በጣም ነበር ደስ የሚለው። ያው እኔ ለማስከፋት ሞክረው ነበር። እኔ ግን በራስ የምትተማመን ሴት ስለሆነ ንም የነበረው አሁን ለሽላለች ፍቅር በ ኮሜንት በኩል ግለጹልን። አመሰግናለሁ። በላ የብትበላ አይ፣ ካሜራ ኦፍ ከሆነ በኋላ ወደ እኔ እንደሚመጣ እርግጠኛ ነኝ።